ብለሽ ብለሽ በአብርሽ መኪና ውስጥ ቀጣይማ ቤቱ ልትሄጅ ያሰብሽውን ልክ እንደሆነ ተረድተናል። ሄርሜላ እባክሽ ይህን መልእክት እንድትሰሚ ይሁን። ጋሽዬ ተናደዋል። እየበረሩ መጥተው አብርሽን በአካል ሊቆጡ አስበዋል። ይህን መልእክት ሰምተሽ ካለሽበት ነገር ካልተቆጠብሽ ሌላ ጣጣ ውስጥ እንዳትገቢ ከዚህ በኋላ መዋረድሽም ከፍ እያለ እንዳይሄድ እኛ ከወዲሁ እያስጠነቀቅንሽ እንገኛለን። ሰላም ውድ የሀገሬ ልጆች፣ ከሰሞኑ በሩታ ተጨንቃችሁ እሷ መውለዷን በጉጉት ተጠባብቃችሁ ልጅ ታቅፋ ደግሞ አሁን ብቸኝነቷን እያሰባችሁ ሬህ አብርሽ የተባለ የልጅ አባትም ነው የተባለው ግለሰብ ምንድን ነው የሚያደረገው? ለምን አራስ ሚስቱን እንደዚህ በድላል? እንደ ያሳዝናል ብላችሁ በሩታ ጎን ቆማችሁ ለሩታ የምትከራከሩ ቅን የሀገሬ ልጆች ሁሌም ለተገፋ የምትቆሙ ቅን ኦዲየንሶች ስ ቪዲዮ ላይክ በማድረግ ጀምሩት ሰብስክራይብም አድርጉኝ እያልኩ በአክብሮት በፍቅር እጠይቃችኋለሁ። ምክንያቱም እናንተ ቅን ኦዲንስ የትም አትገኙ ያገኙ ናችሁ። እስቲ ሰብስክራይቡ አሁን እንዳይረሳ፣ ቀጥታ ይዞ ወደመጣሁት ዝርዝር መረጃ አልፋለሁ። የዛሬው መረጃ እንኳን ደስ ደስ የሚል ጉዳይም ስላለው ደስ ትሰኛላችሁ። እንግዲህ ሄርሜላ ማብሸቁን ተከታታይ ቀጥላለች። አብርሽ በአፋጣኝ ወደ አዲስ አበባ እንዲመጣ ካረገች በኋላ ቁጭቷን እልኋን እየተወጣች ከአብርሽ ጋር ቪዲዮ እየተቀረጸች ሩታን እንዲደርሳት በማድረግ ሩታን እያበሸቀች ትገኛለች። እንግዲህ በአራስ ጊዜዋ ላይ ሩታ በጣም አዝናለች። በጣም ተከፍታለች። አሁን ሩታ የልጅ እናት ነች። ልጅ አቅፋ ነው እዛ ቤት ውስጥ የተቀመጠችው። ይህንን እንኳን ከግምት ውስጥ ሳያስገባ አይምሯ ሞራሏ እንኳን ይጎዳል ብሎ ሳያስብ ዛሬም ከኤርሚ ጋር የሚያረገውን ነገር ቀጥሎበታል። ጭራሽ ጭራሽ አብርሽና ሩታ በጋራ ባፈሩት ንብረታቸው እሷ ዛሬ በአናት መታ እየታየች ይገኛል። አስቀድመን ስንናገር ነበር በጋራ በሚኖሩበት ቤት አብርሽና ሩታ ብዙ ባፈሩበት ቤት እሷ እንግዲህ በአናት መታ ከአብርሽ ጋር ሆና ቪዲዮ ሁሉ እየለቀቀች ሩታ እንድትበሳጭ ለማረግ አቅዳለች ስንል ነበር። እንግዲህ ከዛ በፊት ደግሞ አሁን በመኪናም ጀምራለች። እንግዲህ አብርሽ መኪና ሲገዛ ምን አይነት ጥረት ከሩታ ጋር እንዳደረጉ ሁላችንም እናውቃለን። አብረው በዩቲዩብ ነው ብዙ ነገርን ያደጉት ብዙ ስኬት ላይም የደረሱት። መኪናም ሲገዛ ሩታን ሲያመሰግን ለሁሉ ነገርም ሲደሰት፣ አጠቃላዩ በጥሩ ሰዓት ላይ ሩታን በብዙ ነገር ሲያመሰግናት ነበር። ብዙ ስራዎቼ ብዙ ማገኛቸው ጥሩ ጥሩ ነገሮች ከሩታ ጋር የመጡልኝ ናቸው እያለ ነበር። ታዲያ እንግዲህ ዛሬ ይቺ ሚስቱ በእንደዚህ አይነት ጊዜ ጥሩ ያመ የተመሰገና ጥሩ ያደሳት ሚስቱ ልጅ ታቅፋ አራስ ቤት እያለች እሱ ግን በአናት ከመጣሽ ግለሰብ ጋር እንግዲህ ከሩታ ጋር ባፈራው የተለያዩ ንብረቶች ሩታ ጭራሽ እንድትበሽቅ ሄርሜላ መኪና ውስጥ ሆና ቪዲዮ እየቀረጸች ነው የምትለቀው። እንግዲህ በቪዲዮ መግቢያም የተመለከታችሁት ነው። እኔ ምንም የምለው ነገር የለም መኪናው የአብርሽ ነው እና በቃ በአጠቃላዩ ሄርሜላ የያዘችው ነገር ሩታ ለማብሸቅ ነው። በቃ ሁሉ ነገር በተለይ አብርሽ እና ሩታ በጋራ ባፈሩት ነገር ላይ እሷ እንደባለቤት ሆና እየታየች ሩታ በጣም ለማብሸቅ ነው እየጣረች የምትገኘው። ታዲያ ከዚህ ጉዳዮች ጋር ደግሞ ደስ የሚያሰኝ አንድ መረጃ ሰምተናል። እጅግ በጣም ደስ ብሎናል። የአብርሽ አባት የሆኑት ጋሽዬ በቁጣቸው፣ በንግግራቸው የሚወደዱት ብዙዎች የሚያከብሯቸው እኚህ አባት ወሳኝ ቃልን ተናግረዋል። ሄርሜላ ተጠንቀቂ ሲሉም ተሰምተዋል። እጅግ ያስደስታል። በቪዲዮ በመኪና ውስጥ ሆና በሰራችሁ ጉዳይ አይደለም ጋሽዬ እጅግ ያዘኑት የተናደዱት፣ አሁን በቅርቡ አብርሽና ሄርሜላ የሰሩትን ቪዲዮ ምክንያት በማድረግ ሄርሜላ ለአብርሽ የዘፈነችለትን ቪዲዮ ምክንያት በማድረግ ኧረ ይሄ ልጅ ምን ነካው? ይሄ ልጅ እኮ የልጅ አባት ሆኗል፣ ትልቅ ሰውም ሆኗል፣ ምንድን ነው የሚሰራው? ብለው ነው አጠቃላይ የተናደዱት። ከዛም አልፎ ተርፎ ደግሞ የተናገሩት ይሄ ልጅ የተወለደው እኮ የእሱም ግዴታ ነው፣ ሩታ ብቻ ግዴታ የለባትም። ልጁ ሐኪም ቤት ሲሄድ፣ ልጁ ሲገረዝ፣ የተለያዩም ክትትሎች ሲደረጉለት እኮ እሱ ከጎን ሊቀውም ግድ ይለዋል። መኪና አለው ለምንድን ነው ሩታ ሆኖ አጠቃላይ የተለያዩ ቦታዎች መሄድ ሲያስፈልጋት የአራስነት ጊዜዋን አንቀባሮ ማይወስዳት ለምንድን ነው? የወለደች ሚስቱን እዚህ ትቶ እዛ አዲስ አበባ ሄዶ የተለያዩ ቪዲዮዎች የሚሰራው የሚለቃቸው ቪዲዮዎች ሁሉ ተመልክቻለሁ ብለው ነው እንግዲህ ጋሽዬ የተቆጡት ማለት ነው። ጋሽዬ አስቀድመው ሲናገሩ ነበር፣ የሚለቀቁ ቪዲዮዎች ሁሉ ይደርሱኛል፣ ልጆቼ፣ ለመደበቅ ብትሞክሩም እኔ የሰፈር ሰው እያመጣ ያሳየኛል። አሁን ደግሞ ጭራሽ የሰፈር ሰው እያሳየኛለሁ፣ ልጆት እዚህ ወልዷል ተብሏል፣ ሚስቱ ወልዳለች ተብሏል፣ እሱ ግን አዲስ አበባ ሄዶ ከሌላ ሴት ጋር ምን አይነት ነገር ነው የሚለቀው? እያሉ የሰፈር ሰዎች ሁሉ ጋሽዬን እያስጨነቋቸው እንደሆነም ነው መረጃውን አያይዞ የነገሩኝ። እባክህ አብርሽ፣ እስቲ አንድ ነገርን ስማን። አሁን አባት ጋሽዬ ሁሉ በሰፈር ሰው እየተጨነቁ ይገኛል። ልጆት ወልዶ ለምንድን ነው ከሌላ ሴት ጋር እንደዚህ የሚታየው እየተባለ የሰፈር ሰው ሁሉ አባትን እያስጨነቁት ነው። ለምንድ ነው እምትወዳቸው እምታከብራቸው አባት ጋሽዬ እንዲጨነቁ እምታረገው? ለምንስ ነው አባት ያልፈቀዱልህ ኦዲየንስ የተናደደበት የገዛ የልጅህ እናት የሆነችው ሚስትህ የነበረችው ሩታ ያዘነችበት ቤተሰቦቿም የሚቆጩበት ነገር ውስጥ እልህ በመጋባት አሁን ድረስ የቀጠልከው ብለህ ብለህ በጋራ ባፈራችሁት ከሩታ ጋር ብዙ ነገር ውስጥ በደረሳችሁት ሀብታችሁ ላይ ለምንድን ነው በአናት እያመጣ ሄርሜላን ቪዲዮ እንድትሰራ የምታደረጋት? አንተ በይ ዋህነት ይሆናል አሁንም መኪና ውስጥ ቪዲዮ ሰርታ እንድትለቅ ያረከው። ነገር ግን ሩታ በአጠቃላዩ እያንዳንዱን ከናሁን ላይ ሆዷን እያቆሰላት እየተሰማት ይገኛል። ይህ ደግሞ ትክክለኛ ስሜት ነው። እህቶቻችን ሴቶች ሲወልዱ ልጅ ታቅፈው በአራስነት ሲሆኑ እንኳን ከሌላ ሴት ጋር ሆኖ አይደለም አንድ ወንድ እንዲሁም ባርባር እንዲሁም የሚያነጫንጫቸው ብዙ ጉዳይ አለ። የተፈጥሮም ጉዳይ፣ የሆርሞን መቀየር፣ ከእርግዝና ጀምሮ ብዙ ነገር ነው የሚያዩት። ስለዚህ አሁን ደግሞ በምታደርገው ነገር በጣም በጣም ሩታ እያዘነችብ ነው። አሁን ሩታ ብቻ አይደለም የምታዝንብህ፣ አንተ የልጅ አባት ሆነሃል። የተወለደው በአንተም በሩታ መካከል የተወለደው የጋራ ልጃችሁ ነው። ልጃችሁስ ምን አይነት ነገር ነው እየሰማ የሚያድገው ሁላችሁ ስለ አንተ ምን አይነት ነገር እየተረዳ ነው የሚያድገው? ይህንን ቆም ብለህ ማሰብ ለምን አቃተ? ሩታ በስሜት ሆና እየተናደደች ወደፊት እኮ ለልጁ የምታስተምረው ለልጁ የምትነግረው ጥሩ ነገርህን ሳይሆን ያረከውን በደል ነው። በተለይ ደግሞ በአራስነት ጊዜዋ የምታስረገው ነገሮች በሙሉ ወደፊት ከባድ ነገር እንደሚያዳርስ እኛም ዛሬ እያስጠነቀቅን ነው። እንግዲህ እነዚህን ጉዳዮች በተመለከተ ጋሽዬ አሁን አቋም ሊወስዱ ነው ወደ አዲስ አበባ የሚመጡት። እኔ ቀጥታ ይሄን ልጅ ላናግረው እፈልጋለሁ። ቡታጅራ መጥቶም በነበረ በት ቅጽበት እንደምቆጣው ስለሚያቅ እንደምናገረው ስለሚያቅ አንዴም ከእኔ ጋር አላወራም ነው ሲሉ የነበረው ጋሽዬ። ታዲያ ደጋግሞ የሚያሉት እኔ ጋ ኮ ወይ ቀጥታ ቢገናኝና ቢያወራ ልክ ልኩን እነግረው ነበር። ነገር ግን ብዙ ጊዜ ከእኔ ጋ እንኳን ሳይገጣጠም ሰላም ብሎ ነው ፍት ልክ ብሎ የሚወጣው። ስለዚህ እኔ ግን በቁም ነገር ልጄ አብርሽን ላወራው እፈልጋለሁ። በሰፈር ሰው መጠቋቆሚያ እንዲያደርገኝ አልፈልግም። እሱም ደግሞ አቋም ወስዶ ነገ የሚያድግ ትልቅ የአገር ተረካቢ የሚሆነውን ልጁን በስርዓት ሊያሳድግ ይገባል ይህንን በከባዱ ማስጠንቀቅ እፈልጋለሁ ብለው ነው የተናገሩት። ጋሽዬ የእውነት ሁሌም እናደንቃችኋለን፣ ሁሌም እናመሰግናችኋለን። ብዙ ጊዜ ከተመለከታችሁ ለልጃቸው አንድም አዳልተው አያውቁም። ሁሌ አብርሽና ሩታ ሲጣሉ ሁለቱንም ጠርተው ገስጸው ነው የሚሸኙት። እንደውም አንዳንዴ ለሩታ ሁሉ የሚያመዝኑበት ጊዜ አለ። እንደዚህ አይነት ወላጅ፣ እንደዚህ አይነት ቤተሰብ እኮ የትም አይገኝም። ሩታ አንዳንዴ በአብርሽ ጉዳዮች ብታዝንም ፈጣሪ ግን ጥሎ አይጥላትም። ሁሌ በአብርሽ ቤተሰቦች ትደገፋለች። ሁሌ ቤተሰቦች ጥሩ ስሜት ውስጥ ጥሩ ቦታ ውስጥ እንድትገኝ ሆኗል። ፈጣሪ በዚህ ክሷታል ብዬ አስባለሁ። እባክ ይህን መልእክት አሁን አብርሽ እየሰማኸው ከሆነ እባክ እባክ አባት ጋሽዬ ከሚኖሩበት ቡታጅራ ለአንተ ነገር ሲባል አታንከራታቸው። ለአንተ ነገር ሲባል ወደ አዲስ አበባ እንዲመጡ አታደርጋቸው። አዲስ አበባ መጥተው የሚፈጠረው ነገር ከባድ ይሆናል። በተለይ ከኤርሜላ ጋር አሁን ቢገናኙ፣ ጋሽዬ ሌላ ጦስ ውስጥ እንዳትጨምራቸው። ካለህበት ነገር ንቃ። አባት ጋሽዬ በሰፈር ሰዎች እንዲሸማቀቁ አታደርጋቸው። ብዙ ሰው የሰፈር ሰው በተለይ የተለያዩ ቪዲዮች አንተ በሰራህ ቁጥር ጋሽዬ ጋር እየወሰዱ፣ ኧረ ልጆት ኮል የልጅ ልጅ አየው ብለዋል፣ አያት ሆነዋል። ለምንድን ነው ግን ልጆት ከዚችኛው ሚስቱ ሳይሆን ቀርቶ አራሱ ጋር መሆን ሳይሆን ቀርቶ ለምንድን ነው አዲስ አበባ እየሄደ ቪዲዮ የሚሰራው ከሌላ ሴት ጋር እያሉ ብዙዎች ነው በሰፈር የሚያጨናንቋቸው። ስለዚህ እባክህ አባት ጋሽዬንም አታስጨንቅ። አብርሽ ወንድማችን፣ ያለህበት ነገርም ባናቅም አቋም እንድትወስድ ግን ዛሬም ነገም ሰውም እንጨቀጭቀሃለን። አባትህ፣ ቤተሰቦች፣ የቅርብ ሰዎች ያዘኑበት ነገር ደግሞ ምንም ይጥማል ብለንም አናስብም። ይህም የታወቀ ነው። ስለዚህ እባክህ አባትህ ጋሽዬን አታንከራት። ቢቻልህ ካለህበት አዲስ አበባ ወደ ቡታጅራ ተመልሰ ከሰሞኑ በሆነው ነገር ራሱ አባትህ በጣም አዝነዋል። አባትህ ጋሽዬ እግር ስር ወድቀህ ይቅርታ ጠይቀህ ከእንግዲህ ያለው ሕይወትህ እንዲቃና አድርግ። አባት ቤተሰብ ያዘነበት ነገር እንደማይጠቅምህ ደጋግመን እንናገራለን። በጠቅላላው ግን አባትህ ማዘናቸውንና ከባድ ማስጠንቀቂያ ለአንተም ሄርሜላን ማድረሳቸውን ነው። መረጃውን ዛሬ ለማድረስ ይዘን የመጣ ነው ማለት ነው። በሌሎች ቪዲዮቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።